ምዝረብል ሆኖ ነው ሰዎች አብርሽ የሚያደርጓችሁ። ጋይስ አንቺ መብት አለሽ የፈለግሽውን ህይወትሽ ላይ የማምጣት ካልተመችሽ ኤግዚቱን መሄድ ሲመችሽ ደግሞ አብረሽ መኖር መብት አለው አንድ ሰው። ጋይስ የሆነ ነገር ሳይመቻችሁ ትታችሁት ሄዳችሁ ሌላ ነገር መብታችሁ እኮ ነው። ማየት ጥሩ ነው ጋይስ። ህይወታችሁን እንዲያውም በደንብ ቢውልድ እንድታደርጉት ያደርጋችኋል ህይወታችሁን። ከጥፋቱ ማይማይ ቦምባም ከይነ ይላል። ከጥፋታችን ወንዱም ይማራል ሴቱም ይማራል። ኦ አንዳንድ ሰው ተምሮስ ከሚመጣ እስከሚመጣ ምናምን ትላላችሁ። ከአንዳንዴ ከለመድሽው ሰይጣን ከለመድሽው መልአክ የለመድሽው ሰይጣን ይሻላል ይላሉ። እንደዛም ምታዩት ነገር አለ። ጥሩ ነገር ሊኖር ይችላል ይችላል። ግን ደሴም አይነት ቡልሽት የሆነ ነገር ከገጠማችሁ ወይናት ናት ኤግዚት ማታረጉት ጋይስ ህይወት ሽ ላይ ኤክስኪውዝ ምትሰጪ ለማታቂው ነገር ነው እንጂ ለምታቂው ነገር ሁለተኛ ሁለተኛ ጥፋት ያችንም ምሰድጅ ይችን ትብስን አመጠው ከሆነማ ወይናት፣ እንደ ኃይሌ ገብረስላሴ ነው እንጂ ምሮጥብሽ ብሽ፣ የኔናት መሮጥም ያልቻለ ሰው እኮ አለ ህይወቱ ላይ። አስሬ ደደብ ሊሆን አይችልም የሰው ልጅ ዋጋ የሚያስከፍልሽ ነገር ካለ አስሬ ደደብ ልትሆኝ ትችያለሽ። አስሬ ደደብ የምትሆኝ ደደብ ማለት የኖሌጅ ድድብ እና አይደለም ጋይስ። በቃ ኤክስኪውዝ የምታደረግላቸው ነገር አለ። ደስም ሽ ደግሞ እንደዚሁ ሀፕን ካደረገብሽ ነው ፎርዋ እና አንዳንድ ሰው ሲያወራ ኮመንት ላይ ባይዘወይ ብዙ ኮመንት አይቻለው። ናይስ ናይስ ኮመንት ነው ያየው። ግን ከናይስ ከብዙ ጥሩ ነገር ደግሞ አንዳንድ ነጌቲቭ አይጠፋም። አዘን ዶፍ ዘ ዴይ ራሳችሁን ነው የምታዳምጡት ጋይስ። ሁሌ አንቺ ህይወትሽ ላይ ወርክአውት የሚያደርግ ነገር ላይ ነው ፎከስ ማድረግ ያለብሽ፣ እንጂ ኦ እንትን አይዷል ጆኒ ተመለሰ፣ ጆኒ ኮ ተመልሶ፣ ኦ እሱ አይዳበት አሁንም አብረው እሱ እንዲ ነው፣ አረ ተጨማደቁ ምናምን፣ ስቲል ሰዎች ያወራሉ። አንቺ ሁሌ ብራንድ ትገዣለሽ፣ ስሙን የሚጠራው ሌላ ሰው ነው። አንቺ አንድ ሰው ያወራል፣ አንቺ ትኖሪዋለሽ። ልክ ለክ እንደዛ ነው ጋይስ ግን እዚህ ጋር ልጆችሽን ያልሆነ ቦታ ላይ ጥለሽ ወይ አንቺ አብደሽ ወይ ደግሞ በዛ ሱማ የሆነ ነገር ላይ ቢሆን ደግሞ ሰዎች ደስተኛ ናቸው። እኔ ራሴ ኮምፈርተብል የሚያስደስተኝ ነገር ከሆነ እኔ ነኝ ተጠያቂዋል ለዛ ነገር። ስለ ሰው አይሮን ኬር ነኝ እኔ ጋይስ። ሁሌ አይሮን ኬር ማለት የንቀት ሳይሆን በቃ ትዝዝ ለእኔ የሆነ ነገር ነው። በቃ መሆን አለበት ኦኬ ታስገድ ሰዎች እኮ ሁሌ ሰው ብዙ ነገር ያዩ ሰዎች ጥሩ ናቸው ይላል። ወይ ደግሞ ሁሌ ደግሞ ከጥፋታችንም እንማራለን። አንዳንድ ኦኬ ያልገባን ጊዜ ይኖረን ይገባናል። ኮመንት ላይ ደግሞ አይቻችኋለሁ። ማቹርድ አለመሆን ነው ማለት። አንዳንድ ሰዎች እድሜያቸው ቢ ኤጅስ ነንበር ትላላችሁ። አንዳንድ ሰው ገና ከእድሜው ብስላለ በቃ ምን ማድረግ እንዳለበት የሚያውቅ አንዳንድ ሰው ደግሞ እድሜያቸው ሂዷል ግን ምንም ማሰብ አይችሉ ምን ማድረግ እንዳለባቸው። በሲክስ መንዝ ታሪያ ማችርዶን። እኔና ጆኒ ከተለያየን ከሶስት ዓመታችን ነው። ከአትላንታ ድረስ እስካሁን ዳላስ ላይ ሶስት ዓመት ነው። ሰዎች ህይወት ከፈለጉ አንድም ቀን እኳ አይወስድባቸውም ለመስተካከል። ጋይስ እኔ አንድን ሰው ከፈለኩት ይሄ ሚዲያው አይጠቅምሽም በቃ ታዩ ካለኝ እኔ የሚጠቅመኝ መስሎ ከታየኝ አለ ሚዲያውን ጋይስ ሰዎች ለማስተካከል አስር ዓመት መቆየት የለብሽም። ከጥፋታቸው ለማስተማር አንቺ የምትፈልጊውን ነገር ለማግኘት ሰው የማይፈልገውን ነገር መቶ ብቻ ኮ ነው ጋይስ። እኔ ሳወራሽ ሾ ማሜ ስታወራ ኮ ትክክል አለሽ ትይኛለሽ። ችያ አይደለም፣ ህይወትሽ ነው የሚያስተምርሽ እንዴት ማውራት እንዳለብሽ። አሁን እኔ አንድ ቀን ላወራበት እችላለሁ በጣም ቁጭ ብዬ ቢካዝ አሉ ብዬ አስባለሁ። ሁለተኛ ሪሌሽንሽፕ ላይ ሲገቡ ይመስልሻል እኮ ሰዎች ህይወታችሁ ላይ ሲመጡ ስዊት ናቸው፣ ናይስ ናቸው፣ በጣም በሪስፔክት ነው የምታወሪው ምናምን። በስልክ ስታወሪ ሌላ ነው፣ ስታገኛቸው ሌላ ነው፣ ልጆች ላይ ስታመጫቸው ሌላ ነው፣ አብረሽ መኖር ሌላ ነው። እያንዳንዱ ነገር ቻፕተር አለው ጋይስ፣ እያንዳንዱ ነገር ልክ ትዳር ይዛችሁ ስትኖሩ ማለት ነው። ትዳር ይዘሽ ስትኖሪ ልጅ ትወልጃለሽ። ገና ቦይ ፍሬንድ እያለሽ ያለው ነገር ሌላ ነው። ቤት ውስጥ ስትኖሩ ሌላ ነው። ልጅ ከወለዳችሁ በኋላ ሌላ ነው። ብዙ ነገር አለው ጋይስ፣ በጣም ብዙ ነገር አምቲያል እ ቻለንጅ ነው። በቃ ታየዋለሽ። ግን ስ እኔ ሪግሬት አላረገም። ብዙ ጊዜ ሰዎችን እድል እሰጣለሁ። እድል ማለት ነው ይህ ነገር እዚህ ጋር እየደረሰ ነው። እዚህ ጋር መቆም አለበት። እንደ ደደብ መቆጠር ነው የማልወደው እኔ ይህ ፈልጌ ናይስ ከሆንኩልሽ እኔ እንደ ደደብ ዘኢንዱ በጣም ነው ሚያስጠላ። ኖ ይሄ ነገር እዚህ ጋር እየደረሰ ነው። ዶን ሰይ ዛት ዶን ዱ ዛት ትያለሽ ብዙ ጊዜ እንደዚህ አታርግ ወይም እንደዚህ አትፈልኝ። ኖ የሆነ ቀን በጣም ነው የሚከብደው። ይከብዳል፣ ይከብዳል። ስ አሮንግ በሻ ሚልስ ሲሆን ደግሞ መጨረሻው ደግሞ እንደዚህ ነው የሚሆነው ጋይስ። ሰዎች ሁሌ ህይወታችሁ ላይ ሲ አነተዋወቅም ስዊት ነን። ስለዛ ሰው እኮ ፕሮሞሽን ትሰሪያለሽ። እሱ ማለት በጣም ናይስ ልጅ ነው፣ እሷ ማለት እንዲህ ነች በጣም ጥሩ ሴት ነው ያገኘው፣ እናቴን ማለት ምናምን ይላሉ እኮ ወንዶች። አይደለም ለምንድን ነው የሚሉ? ቢኮዝ በዴት ነው የሚገናኙት። ውጭ ላይ ነው ዴት እየተደራረጉ የሚገናኙት። ውስጥ ላይ ስትገቡ ነው ትክክለኛ ባህሪውን ሰው የምታውቁት። አብራችሁ መኖር ስትጀምሩ እንደዛ ነው የምንተዋወቀው እንጂ ስልክ ላይ ወይ ደግሞ አንቺ የመጣሽበት ቦታ ስ ብሎ ጋደም የተናደደ ቦታ ነው የመጣሽ አንደኛው ሰው ኔክስቱ፣ ያገኘሽው ሰው በጣም ትሪት ሚያደርግሽ፣ ሚያወራሽ ምናምን፣ ለዛ ነገር ነው አፕርሽ የምታደርጊው። ከኒስታፕ ንሰንድ ጉ ስላለው ምን አስቸኮለሽ? ፋይናሉ ላይ የኔ ቁልጅ የምትሄጂበት አለ። እንቁላል ትንሽ እና ምንድን ነው ስለ ሰዎች ያየሽውን ነገር ታወሪያለሽ። ጥሩ ናቸው፣ ጥሩ የሚሆኑበት ነገር አለ፣ መጥፎ የሚሆኑበት አለ። እያንዳንዳችን አንድ ሰው ከሌላ ሰው ጋር እያለ ሀንድረድ ፐርሰንት የአንድ ሰው ብቻ ጥፋት ሊሆን አይችልም ሁሌ በእኔም ጥፋት ሊኖር ይችላል። በዛኛውም ጥፋት ይኖራል፣ ግን አትሊስት ያኛው ሁለተኛው ሰው የተሻለ ነገር ማውራት አለበት፣ ወይ የተሻለ ነገር ነው ከአንቺ ጋር መሄድ ያለበት። ለምን አንቺ ወረዲ ተጎርተሽ የመጣሽ ሰው ነሻ። ሌላ ቦታ ላይ ስስ ላይ የተጎዳሽውን ነገር ላይ አልፈሽ ደግሞ ሁለተኛ ቻፕተር ላይ ካገኘሹ ምንድን ነው ዲፍረንቱ ምንም ሰዎች ይመጣሉ ይሄዳሉ። ህይወታችሁ ላይ ካልሰራ አልሰራም ነው። መታነቅ የለብሽም፣ ቁጭ ብለሽ ለምን አልሰራም እያልሽ። ኖ ካልሰራ አልሰራም ነው። እንዴት መነሳት ነው ያለብሽ እንጂ እንዴት መውደቅ እንዳለብሽ ማውራት የለብሽም። አንዳንድ ሰው ኦ ማይ ጋድ ድራማ የሰለቻቸውን ሁሌ ፍሪዴ ይዜ ሚዲያ ላይ ምናምን ትላለች። ይሄ ህይወት ነው፣ በቃ ቻለንጅ አለው ህይወት ሁሉም ነገር ላይ ይሰራል ብለሽ ትሞክራለሽ። ካልሰራ አልሰራም ነው። ማንም ሰው ጣቱን ቀስሮ ጀጅ ሊያደርግሽ ይችላል። ውግበሻ ጋይስ፣ ሰዎች ሁሌ ያወራሉ። ጥሩም ነገር ብታደርጊም ጥሩም ነገር ባታደርጊም፣ ግን አንቺ ነሽ የምትኖሪው፣ ላይፍሽን እንደዛ ነው ጋይስ። አንቺን የወደደች ሰው አስር ቀን አይፈጅበትም፣ የእውነት ለመለወጥ ካሰበ ሴቷም፣ ወንዱ ጋይስ ግን የሚመቸንን ነው መኖር ያለብሽ። ዛሬም ራሱ ላይክ ሰላሙ ነሽ እኮ ኔክስት ዴይ ልትጣይት እያለሽ አይሮን ኬር ማለት አለብሽ። ሁሌ ራስሽን ማዳመጥ። ሁሌ ስለ ሰዎች የምናስብ ከሆነ ነው የምንጎዳው ጋይስ። ምን ሊሉ ነው ሰዎች ካለ ነው እንትና እኮ ወይኔ፣ አሁን እንዲህ ብሎ ነው ሊሉኝ ነው እንዲህ ብሎ እሱ ነው ሰውን እየገደለው ያለ ጋይስ፣ ሰዎችን በጣም ህይወታቸው ላይ ኢንዛይድ እየፈጠረባቸው ያለ የሆነ ፍርሃት ነገር ምናምን፣ ሰው ምን ይለኛል? ሰው ምን ይለኛል? ሰዎች ያወራሉ። ከኤክስፕሬንስ ኢስ ኦኬ ማየት መጥፎ ነገር አይደለም። ሁሌ ነው የምላችሁ? የሆነ ህይወትሽ ላይ ወሬቨር ሜሪጅሽ ፌል ካረገ ቦይፍሬንድሽ ጋር ስትጣይ ምናምን ሌላ ሰው ኮ ትሞክሪያለሽ። ሰው ነሻ። ግን ሁለተኛ ጥፋት ከሰራሽ ነው ችግሩ። ማለት ያኔ ምትኖሪውን ህይወት አሁንም እዚሁ ላይ ከደገምሹ ነው ችግሩ። መሮጥ ያለብሽ ቦታ መሮጥ አለብሽ። ሁሌ መሞከር። የልጆቼን አባት ይምሰል ህይወት በቃ አብቅቷል ምናምን የምትሉ ህይወት አያበቃም። ይሄዳል። ትሞክሪያለሽ። ካልሰራ አልሰራም። መሞከር ሶኬ መሞከር። አንቺም ትማሪበታለሽ፣ ያኛውም ሰው ሞከር። ወንድ ልጅ ከሄደ በኋላ እንዴት ይመለሳል ምናምን የምትሉ ሰዎች አላችሁ እንዴት ይመለሳል ለሚለው ጥያቄ ይወስነዋል። እንዴት እንደተመለሰ ወይ እንዴት እንደሚመለስ ህይወታችሁ ላይ የሚመለሱ ሰዎች፣ ወንድ ልጅ ቺት ካደረገ በኋላ ምናምን ሴቷም ቁጭ ታረጋለች፣ ታረጋለች እኮ ጋይስ። ለምንድን ነው ሁሌ ወንድ ልጅ ብቻ ቺት እንደሚያደርግ የሚወራው? እኔ ባይ ዘ ወይ ለራሴ ኤክስኪውዝ የምሰጥ ሰው አይደለውም። ኤክስኪውዝ ማለት ኦ በራሷ እንደዚህ እንደዚህ ምናምን ያለች ምናምን እኔ ኮ ጆኒን ከሴት ጋር አላገኘውትም ተኝቶ ጋይስ የገዛ አልጋቸው ላይ ተኝቶባቸው እኮ ኤክስኪውዝ ያደርጋሉ ሰዎች፣ የገዛ አልጋቸው ግን። ያች ልጅ ለምንድና ያደረገችው ብዬ ነው ማስበው እንጂ ኤክስኪውዝ ያደረገችበት መንገዱ ለምንድን ነው ብዬ ነው ማሰብ እንጂ። ባሏችት ካረገባት በኋላ ደግሞ መልሰው ብዬ እጣቴን አልቀስርም። እኔ ሰዎች ሳናቅ እኮ ቤት ውስጥ ቁጭ ብለው ብዙ ነገር እኮ ያደርጋሉ። ጆሮ ለባለቤቱ ባዳ ነው ጋይስ። ወይ ናት ህይወትሽን የማታውቂው ነገር ላይ ከመጋጋጥ ከመጋጋጥ ሜይ ቢ ይሰራል ብለሽ የምታስብበት ቦታ ላይ መሆን ይችላልሻ። ደሴም ነው የምታገኙ ሌላም ቦታ። ሁሌ ሰዎች ለነገር መቸኮር ጥሩ አይደለም። አንዳንዴ ተሎ ብሎ ዲሲሽን መውሰድ ነው ምናምን የሚል ሰው አለ። አንዳንድ ሰው ደግሞ መቸኮል አያስፈልግም ነው በተለይ በተለይ ወልዳችሁ ሕይወትን እየኖራችሁ ቆይታችሁ ሁለተኛ ሰው ላይ ስትሄዱ አስተማሪ አይደለሽም። ሁለተኛ ያገኘሽውን ሰው አታስተምሪም። ይቅርታም አታረጊለት። ያኛውን ሰው እኮ ይቅርታም ታረጊለት እኮ ልጅ ስላለሽ ነው። ቤቢል ልጆቼ፣ እኔ ልጎዳለ፣ ልጆቼ ግን ይጠቅማል አባትነቱ ብለሽ የምታስቢ ከሆነ ነው ይቅርታ ምታረግለት። ሁለተኛ ያገኘሽውን ቦይፍሬንድ የሆነ ፋውል ከሰራ ነው ይቅርታ አታረጊም ከዛ እኮ የተሻለ ነገር ለማግኘት ነው። ኮይል ሾ አንቺ ኢቭን ንግግር ስታወሪ ዘወይ ይታክ ሪስፔክት መኖር አለበት። አንድ ሰው ስታወሪ ወታደር ወይም ደግሞ ፌዴራል መሆን የለበትም። አንድ ሰው በሪስፔክት ነው በቃ መጀመሪያ ስታርት ያደረግ ሾ ሪስፔክት ዘኢንድም ይቀጥላል። በዲስሪስፔክት ከተጀማመርሽ መጨረሻ ላይ እዛ ድረስ ነው። በዲስርስፔክት የጀመርነው የጀመር ነው ሪሌሽንሽፕ። አም ቴሊንግ ዩ ጋይስ በዲስርስፔክት ከተጀማመርሽ እስከ መጨረሻው ድረስ ኢቨን ተጋብተሽን ብትኖሪ እንደዛ ነው። መጀመሪያ ላይ ነው የምታስተምሯቸው ሰው ሪሌሽንሽፕ ላይ ስትይዙ ጋይስ። ሁሌ እኔ እናገራለሁ የምናገረው አንቺ እንድትንቅኝ ወይ አንቺን አስተማሪ ሁኝ አይደለሁም። ሜቢ እኔ እንደኔ አይነት ሲቹዌሽን የገጠማቸው ሰዎች አሉ ብዬ አስባለሁ። ሁሉም ሰው ፐርፌክት አይደለም ጋይስ ኦኬ። አንዳንድ ይለካ እውነት ነው። ቢ በዲስታንስ ተራርቆ ሪሌሽንሽፕ ይኖራል። ሁ ሁሌ ዲስታንስ የሆነ ነገር ቻለንጅ አለው ጋይስ። እስቱ ማቸው እኔ አንዳንድ ሰው ታግሰው ምናምን ህይወታቸው ላይ እንዴ ነው በጣም ዋጋ ከፍለዋል ብዬ ነው ማሰብ። አሜሪካ ላይ በተለይ አምጠው ምናምን ወይም ሌላ ሀገር ኢቨን ፕሮሰስ አስጨርሳ ምናምን ምናምን ምናምን ታመጣ ሴት በጣም ጀግና ናት። ለኔ ለኔ በጣም ለምን? ተራርቆ ሪሌሽንሽፕ በጣም ቻለንጅ ያለው ኤኒቲንግ ኢቨን በስክስታወሪ ምናምን ምናምን ምናምን ራሱ እንትኑ መጥፎ ኢነርጂ ነው ያለው። እና አንዳንዴ የሆነ ነገር ስንጀምር፣ ይህ ሚዲያ ነው። ማንም ሰው ሲያወራ የሚፈልገውን ፒክ ሊያደርግ ይችላል ከማወራው ነገር ግን ሁሌ ስታወሪ በተለይ በተለይ ነው። ልጆች ወልዳችሁ ሁለተኛ ባል የምትይዙ ሰዎች፣ ወሬቨር ሁለተኛ ሚስት የምትዝ ምናምን ካለ ከዚህ ጋር ስታወራ ከዛኛው የተሻለ ነገር ምንድን ነው ያገኘት ብለ ማዳመጥ አለብ ራስን ወይ ራስሽን። ምንድን ነው ላይክ ሌላ ውስጥ ሳትገቡ ገቡ ማለት ነው ይ ላይክ አሜሪካ መምጣት ምናምን ቢግ ዲል ነገር አይደለም። ለምትወዱት ሰው ግን አንዳንዴ ህይወታችን ላይ አምጠሽ ልጅሽ ላይ ሳጨምሪው፣ አምጠህ ልጅ ላይ ሳጨምራት መጀመሪያ ማወቅ አለብህ ለልጆችህ ያለውን አመለካከት፣ ለልጆችህ ያላትን አመለካከት። ዩኒድ ቱ ቴክ ፒክቸር ምን እያሉ ነው? እንዲ ነው የሚያወሩት። ዋር ሀፕን እንዲ ምናምን ብለህ ማወቅ አለብህ። ሰገጤን እሺ፣ ምንም ምንም ምንም ሰገጤ ሙኛ ግን ጆኒን መለስኩት። ጎበዝ አይደለው ሰገጤውኝ አንቺ ያልገባሽ እኮ ይሄ ነው። እኔ የምታስጥቂ እሪቲ ጋር የምታለቅሱ ሰዎች ሁሉን ነገር የማድረግ ኮንፊደንሱ አለኝ አለሽ፣ በምክንያት እኮ ሁሉን ነገር የማድረግ እኔ በጣም ተፈላጊ ነኝ። ይሄን ነው የምነግርሽ እኔ በጣም ተፈላጊ ነኝ ብዬ 100 ፐርሰንት ነው የምነግርሽ። 100 ፐርሰንት የምሬ ነው የምነግርሽ። ይሄ በኮንፊደንስ ነው የምነግርሽ። ቢኮዝ ሁሉ ምን እልሻለሁ ወንድ የሚፈልገው ነገር አለኝ እልሻለሁ። በቃ ወንድ ልጅ ፋይት እኮ ታደርጊያለሽ ፋይት። ሁሉም ቤት አለ ትክክለኛ ቤተሰብ ያለው ሰው ትክክለኛ ህይወት የሚፈልግ ሰው እኔ ላይ ያለ ልንገርሽ በኮንፊደንስ ነው ምነግርሽ እኔ በጣም ተፈላጊ ነኝ ይህን እንዳረሽ አንቺ የገረመሽ ያኛው አልሳካ ሲልሽ ይኛው ምን ማለትሽ ሳይሆን እኔ የሚገርመኝ አልሳካልኝ ብሎ ራሱ ጆኒን መመለሴ ጀግና አይደለውም ብ አታደንቅኝም አታደንቅኝም ወይ ይህን ነው ማድነቅ ያለብሽ ማድነቅ አለብሽ፣ እንደዚህ ብለሽ እኔ ከማይጠቅመኝ ነገር የለመርኩት ጅብ ይብላኝ ብዬ ካሰብኩኝ እኮ ጎበዝ ነሽ ማለት ነው ያለብሽ። አትሊስት ምንም አለፈው ያ፣ ማድነቅ አለብሽ። አንዳንድ ሰው እኮ ዝም ብሎ ቤቱን ዘግቶ ምናምን ያለቅሳላ። ዩኒቱትራይ አንዳንድ ነገር የተሻለ ነገር ሊሰጥሽ ወይ ሊያስተምርሽ ሲል ሁሉን ነገር ያሳይሻል። ምንም ነገር ፋውል ሳሰሪ ምንም ነገር ዌስት ሳታደርጊ ምናምን ነው ከዚህ ሰው ጋር ነው መኖር ም ይልሻል። የሆነ ሰዓት ጥሎሽ የሄደ ሰው እኮ ተመልሶ ላያይሽ ሁሉ ላይዞሩሉ ይችላል። ጥሎሽ የሄደ ሰው እኔ ግን ጀግና አይደለም ጀግና ነ ያ ማድነቅ አለብሽ። ሰዎች ያወራሉ፣ እኛ እንለብሳለን፣ ስሙን ትጠሩታላችሁ ነው። የአንቺ ባል እኮ ዞር ብሎ ላይሽ ላይመለስ ነው ሄደ፣ ላይመለስ ነበረች እንዴ እያለ ፊልም እያልሽ በልጅነት ያየሽውን ሙቪ ፓርት ቱ ፓርት ዋን እያልሽ ማየት ነው ቻንሳችሁ፣ መስማት ማየት። ለምን ይህኛውን ድራማ ይዛችሁ መጣችሁ ብላችሁ ርዕሱን መቀየር አችሉም ወይ ታይትሉ? እኔ ምሰጥሽን ታይትሉ፣ ቁጭ ብለሽ ማየት ብቻ ነው ቻንስሽ። ለምን ነው ደስ የሚለኝን ነው ምን ሆነው አሁን ብዙ ሰዎች ሊናደዱ ይችላሉ በሴትም በወንድም ወገን በሴትም በወንድም ወገን ያው እኛው ቫኬሽን ላይ ነን ከሚቀጥለው ዊክ በኋላ

እኔ አሁን የምናገረው ይሄ በተለይ እድሜ ጠገብ የሆናችሁ ሴቶች ስልክ ላይ ስትደውሉ ስነ ስርዓት ያዙ ነው ምንም የምታስቡልን ነገር የለም ማሰብም አይጠበቅብሽም ሀይ ባይም ብለሽኝም ብለሽኝ የማታውቂ ዶንት ኮል ሚ ቤቢ ህይወት እንዳናደዳችሁ የምትኖሩ ሰዎች አላችሁ እንዳናደዳችሁ የውሸት የምትኖሩ በቃ የውሸት እኔ ማድረገውን እንኳን ማድረግ እኳችሁ ወይ ከኔ የተሻለ